ሙስታዋ ጊ ኢትዮጵያ ላይ ወሬያችን ላይ ያው የመጨረሻው ደግሞ አንድ ታዋቂ አርቲስት ከሶና ተከሶ ፍርድ ቤት ቀረበ የሚል ነው። ከሶና ተከሶ ፍርድ ቤት የቀረበው አርቲስት ማን ነው? አርቲስቱ የከሰሰው ማን ነው? የተከሰሰውስ በማን ነው የሚለውን ነው የምናቀርበው ግዛቸው። በጣም ጥሩ። ይህ አርቲስት መዋቅር ትሬዲንግ ኃላፊነቱ የተወሰነ የግል ማህበርን መስርቶ ስራ አስኪያጅነት ያገለግላል። በይሄ ድርጅት ደግሞ መዋቅር ትሬዲንግ በቢሾፍቱ ከተማ ቀበሌ 05 ውስጥ የሚገኝ ህንፃን የካቲት 26 ቀን 2008 ዓ.ም ጀምሮ ተከራይቶ ሬስቶራንት፣ የሲኒማ ቤትና የመዝናኛ ማዕከል አድርጎ ይሰራ ነበረ። ይህንን ስራም ሲሰራ ለአከራዮች በወር 120 ሺህ ብር ይከፍል ነበር። መዋቅር ትሬዲንግ ይህንን ቤት ከተከራየ በኋላ ግን ቤቱ ላይ ለሬስቶራንትና ለመዝናኛ ቦታ እንዲመች አድርጎ ማስተካከል ይጀምራል። ማደስ፣ መገንባት እና የመሳሰሉትን። ከዚህ በኋላ ወደ ስራ ይገባል። በኋላ ግን ስራው በተለያዩ ምክንያቶች ውጤታማ ሳይሆን ቀርቶ የኪሳራ ሂደት ላይ ይወድቃል። በዚህ ሂደት ላይ ተከራይ መዋቅር ትሬዲንግ የቤት ኪራይ መክፈል አለመቻል ደረጃ ላይ ይደርሳል። አከራይም የቤት ኪራይ እንዲከፍል ይጠይቃል። በዚህ መሀል አለመግባባት ይፈጠራል። አለመግባባታቸው ወደ ሕግ ከማምራቱ በፊት ጉዳዩን በሽምግልና ለመፍታት የመዋቅር ትሬዲንግ ሰዎች ሽማግሌ ልክ አሉ ወደ አከራይ። መዋቅር ትሬዲንግ በአርቲስት ታምሩ ብርሃኑ የሚመራ ድርጅት ነው። አከራይም በተላከባቸው ሽማግሌ መሰረት መነጋገርና ሽማግሌዎቹን ቃል መስማት ይጀምራሉ። የሽምግልናቸው ግን ውጤት ሳፈራ ይቀራል። የተለያዩ ሽማግሌ ሰዎችና ትልልቅ ሰዎች አርቲስቶች ይላካሉ። ሽምግልናው ሊያግባባቸው ሳይችል ይቀራል። በዚህ መሰረት ባለንብረት ኢንጂነር ሀይለ ሉል ተክለማርያም የሽምግልናው ውጤት ፍሬ ሳያፈራ ሲቀር ጉዳያቸውን ወደ ፍርድ ቤት ይዘው ይሄዳሉ። ባለንብረቱ በመዋቅር ትሬዲንግ ላይ የ950 ሺህ ብር ክስ ይከፈለኝ ጥያቄ ያቀርባሉ። የቤት ክራይ ክስ ተጠራቅሞ ይሄን ያህል አለበትና ሊከፈለኝ ይገባል ብለው ጉዳያቸውን ለምስራቅ ሸዋ ዞን ከፍተኛ ፍርድ ቤት ያቀርባሉ። ጉዳዩም እዛ መታየት ይጀምራል። መዋቅር ትሬዲንግ በበኩሉ ከሳሽ ላይ ክስ ያቀርባል። የቀረበው ክስ ደግሞ የክሱ ይዘት እንደሚለው ትክክል ነው የኪራይ ዕዳ አለብን። ነገር ግን መዋቅር ትሬዲንግ ቤቱን ከተከራየ በኋላ ያወጣቸው ወጪዎች፣ የገነባቸው ግንባታዎች አሉ። እነዚህ ግንባታዎችን በተመለከተ በሁለታችንም በኩል፣ በአከራይም በተከራይም በኩል ባለሙያዎች ተመርጠው የግንባታው ሂሳብ ሲሰላና ሲተመን ነበር። በመሆኑም የተሰላው ሂሳብ እኔ መዋቅር ትሬዲንግ ከተከሰሰበት ገንዘብ በላይ ነው። ስለዚህም እኛ የተከሰስንበት ገንዘብ እንዳለ ሆኖ ያወጣ ነው ወጪ ከፍተኛ በመሆኑ ገንዘቡ ተቀንሶ ይሰጠን ሲል ክስ ያቀርባል። ስለዚህ ይህንን ጉዳይ እየተመለከተ ያለው ፍርድ ቤት በተለያዩ ቀጠሮች ጉዳዩን ሲመለከት ነበረ። ለቀጣይ ለማክሰኞ ተለዋጭ ቀጠሮ ሰጥቶ ማክሰኞ ይታያል ማለት ነው በቀጣይነት